የመልካም ቲዩብ ተከታታይ እህት ወንድሞቼ ሁላችሁም እንኳን በድጋሚ ወደ መልካም ቲዩብ መጣችሁ ላለው እንደተለመደው ሁሉ አሁንም በድጋሚ የመምህራችንና ወንድማችን የመምህር ተስፋዬን የመንፈሳዊ ህልም ፍቺ እጀርላችሁ ቀርቤ ያለው ይህንን ፕሮግራም በምታዳምጡበት ጊዜ እንዲሁ ከመጀመራችሁ በፊት ላይክ ብታደርጉት፣ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ ብትታበሩኝ አንደኛ ተደራሽነቱ ለብዙ ሰዎች ይሆናል። ስለዚህ በዚህ በኩል ትብብራቸው ያለኝ እያልኩኝ ወደ ህልም ፍቹ እንሄዳለን። አዎ ግን በብዛት ሰው ምንድን ያለኝ አንተ እንትን ማለት እንትን ነው ህልም በህልም ይሄን ማየት ይሄ ነው እያልክ ብትተርክ ይሻላል ብለው ነበረ። በከፊል ደግሞ በብዛት ህልሙ እንዲናገር የሚፈልግ ህዝብ አለና እንዴት ነው ዘምቸዋለሁ አይቸዋል። በቀደም ጻፉ የምትፈልጎት ምናምን ስትል ነበርኩኝ። ሁሌ ኦንላይን ስለምከታተል ምክንያቱም ላችን ትን ጥያቄ ነው። ግማሻችን ምንንትን ትፈታልን ነው፣ ግማሹ ደግሞ ያው እንደዛ ተጽፎ ደግሞ እንዲመለስለት ነው የሚፈልገው በብዛት የሁላችን የተለያየ ነው ሀሳብ። እውነት ነው፣ ግን ተናግረን ቢመለስልን ደግሞ ጥሩ ነው ብዬ አስባለሁ። ለሁላችንም እኮ አስተማሪና ለሁሉ ሰውም ከዛ ይወስዳል ህልሙ ማለት ነው። አንዳንዱ የሚፈራው የሚመስለኝ እንጃ የእሱም ለመናገር ወይም ደግሞ የሚያውቀው ሰው ስላለ ኦንላይን ሲገባ ሁሌ በህልም ቢያወራ የሚያውቀው ስላለ የሚከታተሉ ሌላ ማለት ነው። በዛ የሚከታተል ሌላ ቦታ ሆነ የሚያውቀው ስለሆነ ሰው በድምፁ ስለሚያውቀው ለዛ ለዛ የሚፈሩ ይመስለኛል። አሁን ያው የኔ አባባል ምን መሰለህ ወንድሜ፣ የኔ አባባል በቃላችሁ እናንተ ራሳችሁ ህልማችሁን ስትናገሩ የበለጠ ጥሩ የሚሆነው ወይስ እኔ በህልም አህያ ይሄ ነው ፈረስ ይሄ ነው ወይም በህልም መኪና ይሄ ነው፣ ጥርስ ይሄ ነው፣ አይን፣ ጆሮ ይሄ ነው እያልኩኝ እያንዳንዱን በዘረዝር ይሻላል ብዬሽ እኮ ነው። እኔ በእኔ በኩል እና በእኔ አካባቢ አትማቃቸው። ሁሌ ደስ የሚለን እኛ ስንናገር አንተ ስትፈታለን በጣም ደስ ይለናል። እሺ፣ የብዛችን ሀሳብ ደግሞ ይመኛል። በብዛት ሀሳብ ያለን መልካም። ሽ አመሰግናለሽ። ቀጥል ወንድሜ። እሺ፣ የእኔ ህልም ሁሌ ከአሁን በፊት ውትድርና ነበርኩኝ፣ ወታደር ነበርኩኝ እና ሁሌ አሁን አንዳንዴ እኔ የነበርኩበት ቦታ ይሄድና ሲያራሩጥኝ፣ ስደበቅ፣ እንደዚህ ውጊያ ሲሆን በቃ ሁሌ ስደበቅ እና ስሮጥ ስበሸሽ ነው የማያውቁ። በጣም ሮጣለሁ፣ ደብቃለሁ። በቃ ማቃቸውም አሉ ማላቃቸውም አሉ፣ ግን ሁሌ በቃ ደብቃለሁ፣ ግን ምንም አይነኩኝም። ሁሌ ተደብቄ ማሳልፋቸዋለሁ። መጀመሪያ ህልም ምን አል። ሁለተኛው ህልም ደግሞ ልክ ነው። አጭር ስለሆነ ነው ቀጥል ያልኩህ። ግን ዞሮ ዞሮ ነግርሃለሁ። በህልም ስትሮጥ የምትመለከተው ጸሎት ከጀመርክበት ጊዜ ጀምሮ ከሆነ ነፍስህ ከአጋንንት ስራት እያመለጠች ነው። ወይም ደግሞ የተቅበዘበዘ የሆነ ልትጨብጠው የተቸገርከው አንድ የሆነ ነገር አለ። ግን የገባህ ነገር አለ። መሮጥ እንዳለብህ ገብቶሃል። መሮጥ ሲባል በነፍስ በመንፈሳዊ ህይወት በማንነት ማለት ከሆነ ነገር ማምለጥ እንዳለብህ ተረድተሃል። ግን ሮጦ መደበቅ ማለት ለጥያቄዎችህ መልስ ማግኘት እንዴት እንደምትችል ግራ መጋባት ማለት ነው። አንድ ሰው ሮጦ ከተደበቀ የተደበቀው ቤተክርስቲያን ካልሆነ ወደ ቤቱ ሮጦ ካልገባ፣ ወይም ወደሚያቀውሰው ሄዶ ካልደረሰ የምታቀውሰው ጋር አጠገብ ሄደ ካልቆምክ የምትሮጠው የድካም ሩጫ ነው፣ ከንቱ ነው ወይም ደግሞ ከሆነ ነገር ብቻ ለመሸሽ ለማምለጥ ነው የሚል ትርጉም ያለው ግን ወደምታውቀው ቦታ ሁልጊዜ ስትሄድ፣ አሁን ተራራ መውጣት ካለብህ እዛ ተራራ ላይ የምታውቀው ሰው ካለ ገደልም ይሁን ምንም ይሁን ብቻ የምታውቀው ሰው ድምፅ ከሰማ ጥሩ ነው። ወደዛ ሰው ከሮጥክ ግን የምታውቀው ሰው ካልሆነ ወይም የምታውቀው ቦታ ካልሆነ ቆም ብለህ ማሰብ ይገባህል። አንድ የሆነ በህይወትህ ላይ በከንቱ የሚባክን ዕድሜ፣ ጉልበት፣ ጊዜ አለ ማለት ነው። የምትደበቀውም ከራስህ ሀሳብ ነው ወይም ደግሞ ከሆነ ነገር እየሸሸህ ነው ማለት ነው። ትርጉሙ ግን ጥሩ ነው። መንቀሳቀሱ መሮጡ፣ ወይም ደግሞ አንድ የሆነ ነገር እየተከተለህ እንደሆነ አንድ የሆነ ነገር ሊመጣብህ እንደሚችል እያሳሰበህም ነው። በህይወት ዘመንህ በተለይ በአሁን ባያቆምህ በህይወት እያለህ ዝም ብለህ የምትረዳው በኮመን ኖሌጅ የምትረዳው ነገር አለ። ያንን የምትረዳውን ነገር አሳድገው ወይ ወደ መንፈሳዊ ነገር ገልብጠው ማለት ነው። ዝም ብለህ አትሩጥ። ቆም ብለህ አስብህ። ሩጫህ መልካም ሆኖ ሳለ በከፊል ደግሞ ለሆነ ነገር አካፍለህ ማሰብ የሚገባህ አንድ ነገር አለ ማለት ነው። ግን ገና ጸሎት እንደጀመርክ ገና ጸሎት ወደ ጸሎት እንደገባህ ከሆነ የምትሮጠው መናፍስቱ ሸሽቶ ደንብሮ ሲሄድ ሲደነባበርክ ስጋህ ላይ የተጣበቀ መንፈስ አለ። ብዙ ጊዜ ስጋ ላይ ሆኖ የሚያስጨንቅ መንፈስ አለ። ምንድን ነው ይሄ መንፈስ? ምን አይነት ባህር ያለው ስጋህ ስሜት ሲሰማው መንፈሱ ሚሰማል መንፈሱ ሲሰማው ደግሞ አንተ ይሰማሃል አንተ ሳትፈልግ ሀፍረተ ስጋ የመቆም አንተ ሳትፈልግ ካፍህ የሆነ ቃላት የመውጣት አንተ ሳትፈልግ በህይወት በሰውነትህ ላይ በማንኛውም አካላትህ ላይ የሆነ ሳትፈልገው የሚመጣ የሚታዘዝ ነገር አለ ያ ሁሉ የሚያሳየው ስጋ ያንተ እንዳልነበረና የተቆጣጠረ ሀይል እንዳለ ነው ያ ደግሞ በስግደት ነው የሚወገደው ቆም ብለህ መንፈሳ ህይወትን አስተውለ ስትሰግድ ስትጸልይ መንፈሱ ይደነባበራል እና በህልም ሲታይ ብዙ ጊዜ እንዲህ ስጋ ላይ የተጣበቀ መንፈስ ብዙ ጊዜ ሲታይ በህልም ያሯሩጣል ያሯሩጣል። እና ነፍስ ነች የምታየው፣ መንፈሱ ሲሮጥ ነፍስ ነች የምታየው። ነፍስ ላይ ከተቀመጠ ግን በህልም ይሄን ነገር ማየት በጣም ከባድ ነው። ነፍስ ላይ ከተቀመጠ ወይ በገሃድ በስነስርዓቱ እንዴት ነው ዋናው ጊዜ እጸልያለሁ እጸልያለሁ እምቢ ይለኛል፣ እፋልማለሁ፣ እጋደላለሁ፣ የሆነ ጾም በቃ እንደዚህ በጣም እሮጣለሁ፣ ግን እምቢ ይለኛል የሚሉ ሰዎች ወደ ነፍሳቸው የተጠጋ መንፈስ እንዳለ ማሳያ ነው። በአንድ በኩልም ስታስበው ደግሞ የሚጸልዩት የሚሰግዱት አላማ የሌለው ጸሎትና ስግደት ስለሆነ ሊሆን ይችላል። አላማ ማለት ምንድነው? መጀመሪያ የነፍስ ጉዳይ ከዛ የስጋ ጉዳይ ከዛ ደግሞ የቤትና ምድራዊ ጉዳይ። ስጋ ጉዳይ ሲባል ስለ ስጋችን ስለ ማንነታችን ማሰብ ስጋን ማጽዳት፣ ከዝሙት ከሐሰት ከምናምን መጽዳት፣ ከዛ ቀጥሎ ስለ ቤት ማሰብ። እንዲህ ቅደም ተከተሉን ከጠበቅ ነገሮች ይስተካከላሉ። እያስባሉ ያለነው ይ ሁለተኛም አጭር ናት። ትናንትና ትናንትና ያለው እንኳ አጋጣሚ ትናንትና ጊዜ ነበረኝና ከስታስመጣ ከዛ አርጋኖ ጸልዬ የተኛውና አርጋኖ ጸልዬ ትንሽ ተኛው ከተኛው በኋላ በቃ በህልሜ፣ በቃ ሁሌ እንቅልፍ ብዙ አልተኛም፣ በብዛት ግን አይመጣኝም እንቅልፍ። ግን በተኛውበት ጊዜ ደግሞ አንዳንዴ ማንድም ውት ያለ አሁን ትናንትና ያለምኩት ስራ ቦታ ሄጄ፣ በትርክ ስራ ቦታ ነው በህልሜ ያየሁት። እና እዛ ስራ ቦታ ሄጄ ኢንፊጅን አላረል ኢንፊጅን ትኛ ውስጡበት ጉልቆስ፣ እንደዛ መርፌ ያለው ጫፍ ያለው የሀይል ምንት ወስደው ማለት ነው በዛ ጫፉ አድርጎ እዚህ የእጃችን እንትን ያሉ ስሮች፣ ምን የደም እንትን ያሉ ማለት መተናደያ፣ በዛ አስገብቶ አንድ ደም ስር በዛ አስገብቶ፣ ደም በቃ መጥቶ መጥጦ፣ በአፉ ነው የመጠጠው ይመስለኝ። በአፉ ምን አድርጎ ወሰደው ከደሜ ከደም ስሬ ማለት ነው። ደም ልክ እንደ ደም ስትሰጥ የሚረጭ ደም አላረም፣ እንደዛ ያየሁት በቃ ያየሁት በህልሜ፣ የሆነ ግን በቃ እንደውነት ነው የሚመስለኝ። እንደዛ ሲወስድ እዛ ስራ ቦታችን ነው፣ ስራ ቦታችን መግቢያ ደምህን የወሰደው ደም ስሬ በቃ ልክ እንደ ኤንፊጂን የሚገባበት እንትን አለ። በእሱ አድርጎ መጥቶ በቃ ደም ወሰደ። ልክ እንደምታየው እንደውን ነው የሚመስል ደግሞ ማን ነው ምት ለይተዋ ሰው ለየሁትም፣ ግን እዛ ስራ ቦታችን ሆኖ ስራ ቦታ እዛ መግቢያ ስራ ቦታችን ከመግባታችን በፊት ሰዓት እስከሚደርስብን ቆም ብለን እንትን እንበታለን፣ ምንጫወትበት ምናምን በቃ እዛ መግቢያ ሆነ፣ ከመኪናው ረጀ ቆሜ? በቀሱ ነው የሚታኛለ በደም ስሬ በቃ ደም ሲወስድ። ብቻ አዎ፣ ብዙ ጊዜ ደም ደምህ ፈሶ ወይ ውሻ ወይ የሆነ ሰው መጥቶ ደምህን ወይ ሲረግጠው ወይ ውሻ ሲልሰው፣ ወይም ደግሞ የሆነ ሰው አሁን ደግሞ ሻል ብሎ ደምህን እንግዲህ በሳይንሱ በስሪንጅም ሊሆን ይችላል ሲወስደው ከታየ ከህይወትህ ላይ የሆነ የተካፈለ አንድ የሆነ ነገር አለ አንተ ሳትፈልገው የሆነ የወሰደብህ ነገር አለ። እድሜም ሊሆን ይችላል ጊዜህን ሊሆን ይችላል። ስራህ በጣም ከእግዚአብሔር ጋር እንትን ሆኖብሃል፣ በጣም ተሻምቶብሃል ብዬ ነው የማስበው። እና ደም ከተወሰደ ከህይወትህ ላይ ሊወሰድ የማይገባው ወይ ጊዜ ወይ ደግሞ ጉልበት ወይ ደግሞ ማንነትህን፣ ምናልባት እንግዲህ የስራው ጸባይ ምን እንደሆነ ባይታወቅም ያ ነገር ጥሩ አይደለም። ደም ሲወሰድ ከታየ ጥሩ አይደለም። የስራ ጸባይ ምን እንደሆነ አልጠይቅህም። በእርግጥ ግን ብዙ ጊዜ ስራው ከእግዚአብሔር ጋር የማይሄድ ከሆነ ሙሉ ጊዜህን በቃ አሁን ለምሳሌ ጹም ጸሊው ወይም ለተለይ ንስሐ ግቡና ቁረቡ ሲባል አረ ገና ብዙ ስራ ሰራለሁ ምናምን ይሉና ጠዋት ሰንበትንም ሽረው ስራ የሚሰሩ ሰዎች አሉ። በጣም በቃ ጊዜያቸውን አባክነው በጣም ገንዘብ ለማትረፍ የሆነ ቤተሰሪ ደም የለውም ይባላል። እና በቃ የሆነ አላማ እስከሚከናወን ድረስ በጣም ለፍቶ የሚሰሩ ሰዎች አሉ። ግን ለድካም ለከንቱ የሚሆን ነገር ነው። ደም ሲወሰድ ከታየ ብዙ ጊዜ ያ ነገር ከንቱ እንደሆነ፣ ከአንተ ውስጥ ደግሞ ከህይወትህ ላይ የሆነ የተጋራህ ነገር አለ። አንተ በራስህ ደም ላይ በራስህ ህይወት ላይ የተጋራህ ሌላ ሀይል እንዳለ ማሳያ ነው። ስራው የስራው ጸባይ ደሞዝ ገንዘብህ ሊሆን ይችላል። ስራ ኖርማል ስራ ነው ችግር የለውም። እን ብናገርበትም ኖርማል ስራ የሆነ ካምፓኒ ሆነ ፎርክሊፍት አለ እንትን የሚል በቃ የሚሰቅሉ የሚያወርዱ እንደዛ አይነት ነው። ስራ አዳር ሙሉ ቀን የምትሰራ ወይ ሽፍት አለው። አዳር አለኝ። ሁለት ወር ሁለት ሳምንት አለኝ። አዳር አዳር በጣም አልወደውም። ሚመስሉ በጣም ያበሳጭ አዳሩ አዳር አለኝ። ሁለት ሳምንት ማለት ነው። ሌላ እጠዋትና ከቀን ማለት ነው። እጠዋትና ከሰዓት ማለት ነው ያለኝ። ይህን ይህን ነው። ይህ ነው ስራው። ከዛ ላይ ገንዘብ ስ አስራት ታወጣለህ። አንድ አቅሜ ያወጣለሁ። አስረታ ጥሩ ነው። ቀጥሎ ይሄንን ሲወስድብህ የነበረን መንፈስ እንደሆነ እያሳየህም ነው። በፊት ከመንቃት በፊት በዛ ሰዓት ላይ ህይወትህን የተካፈለ ኃይል እንዳለ ማሳያም ነው። ከጓደኞች አብራ ከምትሰራቸውን ሰዎችም ሰላቢ መንፈስም አይጠፋም። ብዙ ጊዜ ያንተ የሆነውን ነገር ላብህን ማለት ነው ደምህን ወሰደ ማለት ያንተን ድካምን ህይወትህን ለአንተ ሊሆን የሚገባቸውን ነገሮች የሚወስድብህ ሰው ሊኖር ይችላል። ከገንዘብ ጋር ከህይወት ጋር ከዛ ጋር በተገናኘ ራስህን ቼክ አርግ። ከህልሙ ጋር ነው እንግዲህ ምነግርህ የእውነት ነው አይደለም ወይም ሊመጣ ይችላል። ለወደፊቱም ደግሞ መጠንቃቄ ማድረግ ያለብህ ነገር እንዳለ ነው የሚያሳየው። ልክ ነን ሁሉ የምትላቸው እንዳሉ ናቸው። ሁሌም ስናዳም፣ ስንጠማ፣ ስንሰማውም ሁሉ ትክክል የሆነ ነገር ነው። ታደርግልን እናደርጋለን። እና አዎ ይገባኛል። አንድ ደግሞ የመጨረሻ ህልሜ አጭር አጭር ነው ማለመው ህልሜ እንጃ። የመጨረሻ ህልም ደግሞ ትምህርት ቤት አጭር መስሎ ሆኖ እንጂ ህልም ገና እንደተኛ ያየኸው ህልም ከሆነ ይጠፋል ይባላል። ሌሊት ስድስት ሰዓት ላይ በጣም በተለይ እልም ያለ እንቅልፍ ከወሰደ በኋላ የምታየው ህልም ይጠፋል። ሊነጋጋ አካባቢ የምታየው ህልም ነው በብዛት የሚታየው። እና ብዙ ህልም እኮ ያል ሰው ቢያንስ በአንድ ሌሊት አራት ሶስት ህልም ያል፣ ግን የሚያስታውሰው አንዱን ወይ ሁለቱን ነው። በጣም ልክ ነህ። አንዳንዴ ይጠፋብኛል። እንዲሁም ሶስተኛ ህልሜ ደግሞ ትምህርት ቤት የምማርበት የነበር ትምህርት ቤት ነበር፣ እዚህ ሀገር እዛ ማርበት የነበርኩኝ አስተማሪ ነበረች እዚህ ሀገር ቋንቋ የምታስተምር አስተማሪ በዛ ደህና ነበር በዛ ትምህርት ከዛ በቀደም ያለምኩት ትምህርት ቤት እንትን ሆነን ተፈትነን ፈተና ተፈትነን ከሀያ ነበር ፈተናው። መጀመሪያ ሚስተር ነው ደግሞ የፈተናው መጀመሪያ መግቢያ ትምህርት ቁጭ ብለን አጋጣሚ መጀመሪያ ፈተና ነበረች ህልም ትምህርት ቤት። አዎ ልክ ነው የምነገር ከዛ ትምህርት ቤት ቁጭ ብለን ፈተና ላይ ስንፈተን ፈተና የኔ ፈተና ጥሩ ውጤት ነው ከአስራ ከሀያ አስራ ሰባት አመጣው ማለት ነው። አሁን ሁሌ ስትሰጣቸው የተፈተኑትን እኔ ቆም ቤሎ ስል አንድ ቆያለችኝ እና ቆየው ከዛ መጨረሻ ላይ አንትናቸው አንጨብጭብለት አለቻቸው ለሁሉ ከልክ እውነት እንደሚመስለው የአንጨበጭ ሆኑ። በቃ ደስ ብሎኝ ተነስቼ ጎንበስ ብዬ ምናምን የሳቅኩኝ የፈተና የተቀበልኩኝ እና የተቀብዬ ከፈተና ጋር ሞ የሆነች እንትን ካርድ የምትመስል የትምህርት ካርድ መንቀሳቀሽ ያለ አይደል፣ እንደዛ ሰጠችኝ፣ እንደዛ ሰጣኝ። በቃ ደስ ብሉኝ ሁሉ ሰው አንጨብጭ በሉኝ ናምን ቁጭ አልኩኝ። ይህን ያየኸው? አዎ፣ ፈተና መፈተን ፈተና ስታልፍ ማየት ማለት አልፈህዋል ሳይሆን ልታልፈው የምትችለው አንድ የሆነ ፈተና ምቷልና አይዞህ አትፍራ ነው። ብዙ ጊዜ ህልም በህልም ፈተና ማለፍ አልፈህዋል ማለት አይደለም። ህልም ወደኋላ፣ አሁንና ወደፊት ያለውን ነው የሚያሳየው። ግን ድል ስታደርግ ብዙ ጊዜ ካየህ ድል አድርገሃል ማለት ሳይሆን ድል ማድረግ ትችላለህ ማለት ነው። ድል ማድረግ ትችላለህ ማሸነፍ መውጋት ጠላትን የሆነ በጦር መውጋት ምናምን፣ የምታሸንፈው ነገር ላይ ያለውና አትፍራ ነው። ይህንን ህልም የምታየው ደግሞ በፍርሃት ሰዓት ነው፣ በመዘናጋት ሰዓት ነው። የሆነ ውስጥ ሲሸበር የምታየው ነገር ነው። ፈተና ላይ መቀመጥ በሕይወትህ ከፊት ለፊት የሚመጣ አንድ የሆነ የምትጋፈጠው ነገር አለ። ፈተና ፈተና ነው። ወረ የትምህርት ቤት ፈተና ደግሞ ወደህ ፈቅደህ የምትገባበት ነው። ፈተና ልማር ብለህ ከገባህ በኋላ የሚመጣ አለ፣ የማይቀር አለ። አንድ ተማሪ ከተማ ፈተና ይፈተናል አለ። ስለዚህ አንተ ደግሞ ለአግባ ልውለድ ካልክ ደግሞ ያው ፈተና የማይቀር ነው ማለት ነው። ፈተና የማይፈተን ወይም የማይሳሳት ሰው የማይሰራ ሰው ነው ይባላል። ወይም የማይተኛ ሰው ነው የማይተኛ አያልምም። ህልም ተፈርቶ ሳይተኛ አይታደርም ይባላል። ስለዚህ አንተ ፈተናውን ስታልፍና ሲጨበጨብልህ ያየኸው አፈጻጸሙ እግዚአብሔር አንተን መጨረሻ ላይ እንደዚህ እንድትሆን ይፈልጋል። ሴቷ የቤተክርስቲያን ምሳሌ ናት። ወንበሩ ላይ የተቀመጥክበት ወንበር ደግሞ የአንተ የብቻ የራስህ ህይወት ነው። በዙሪያ ያሉት ደግሞ በአንተ ተመሳሳይ አይነት ህይወት ውስጥ የሚኖሩ በለትዳርም ህይወትም የተለያየ አይነት ስራ የሚሰሩ ሰዎች ማለት ነው። ግን ያቺ ካርድ ስጋና ደግሞ ናት። ጥሩ ሀሳብ ምትጣለጥሩ እንደዚህ ባለቤቴ ጋር ሁሌ እናስባለን። ኧረ መቼ ነው እንደዚህ? ነው ወደ ወደፊት ነው። አሁን አሸንፈው ሳይሆን የምታሸንፈው ነገር አለ ግን ካርዱን ተቀበል ማለት ነው። ስላሸነፍክ የተሰጠህ የሰጠችህ ያቺ ሴት ስለዚህ ፈተናው ያለፈው፣ ቀኖና ውሰድ፣ ንስሓ ግባ፣ ቀኖና ውሰድ፣ ፈተናውን ተጋፈጠው። ስጋና ደግሞ መቀበል የምትችልበት ሁኔታ ላይ ሁን፣ ራስህን እዛ ላይ አስቀምጠው። እና መጨብጨቡ ምን ማለቱ እነዛ እዛ ክፍል ውስጥ ያሉ ሰዎች በሙሉ በአንተ ትዳር፣ በአንተ ህይወት ማድነቃቸው ነው። ብዙ ጊዜ በህልም ማጨብጨብ ምንድን የሚያሳየው በአንተ ዙሪያ ያሉ ሰዎች ካጨበጨቡልህ ሁለት ትርጉም ያለው ፊታቸው ምን አይነት ገጽታ ላይ ሆኖ አጨበጨቡና ሲያጨበጭቡ ደግሞ ፊታቸው የማይታይ ከሆነ እነዛ ሰዎች ለአንተ ያላቸው እይታ ይለያያል፣ ትርጉሙ ማለት ነው። ፊታቸው እየታየ ከሆነ ሙሉ ማንነታቸው ነው ለአንተ አድናቆት ክብር የሰጡ ፊታቸው ማይታይ ከሆነ ግን ችግር አለ እና በጆሮ ብቻ የምትሰማው ጭብጨባ ከሆነ ደግሞ በዙሪያ ያሉ ሰዎች በአንተ ህይወት ውስጥ የገቡ ሰዎች በአንተ ህይወት በአንተ ትዳር ላይ ያላቸውን አድናቆት እየነገረህ ነው። ያ ማለት ግን ይወዱሃል በጣም ያደንቀሃል። ትዳርህ ጥሩ ነው። ሚስትን ትወዳለህ፣ ልጆችን ትወዳለህ ማለት ሳይሆን ስለምትወድ ልጆች ሚስትን ስለምትወድ ሰዎች አንተን ስለሚያከብሩህ እንዳትሰናከልና ፈተና ለሌሎች ሰዎችም መሰናክል እንዳትሆን ቃሌ በአንተ ውስጥ ነውና እንዳትሰናክል ተጠንቀቅ እያለህ ነው። ማስጠንቀቂያ ነው። ባይዘው ጭብጨባ ልክ ነው። ልክ ነው ሁሉ ያልከኝ ነው ልክ ነው፣ ሁሉም ነገር አው ግን ሁሌ ደግሞ አንዴ የሚፈታትንኝ ነገር አለ። በቃ እንትን እንደዚህ የሆነ አሁን በጾም ጊዜ ጾም ነው አይደል? ግን የሚፈታትን ነገር አለ። ወደ ሌላ ታስባለ ምናምን ወይ ሌላ ሴት እንትን የሚፈታትን ነገር አለ። አንዳንዴ ጭንቅላት ላይ ይመጣል፣ ይህን ያን ነገር ትንሽ ያስቸግራል። ደግሞ ምንድን ነው እስቲ የሚያስቸግር ዋን ነው እንጃ። በቃ አንዳንድ የሆነ ዝም ብለ ሳታስብ ሌላ ሴት አእምሮ ላይ ትመጣለች። ዜና ሴት የምታውቃት ትሁን ማታውቃት በቃ አምሮህ ትመጣና የሆነ በቃ የዝሙት ነገር የሚፈታትን ነገር ደግሞ አለ። በሶስት አይነት መንገድ ነው በህልም በትዳር ውስጥ ሆነህ ሴት ከመጣች ብል ያውም የማታውቃት ሴት ከሆነች ቶ ማታውቃትም ትሁን የምታውቃት፣ በሶስት አይነት መንገድ ነው በህልም መታ የምትገናኝ ሴት ለወንድ ከሆነ ማለት ነው። አንደኛ ትዳር ከመያዝ በፊት የምታውቃቸው ሴቶች ካሉ ከነሱ ላይ ያለው መንፈስ አንተ ጋር ገብቶ ስለነበረ በፊት እግዚአብሔርን ሳታውቋ በፊት ገብቶ ስለነበረ አሁን ትዳር ስትይዝ ደግሞ አትችልም በዚህ ህይወት መቀጠል አትችልም። እኛ ከአንተ ጋር እያለን ማግባትን መውለድም ደስተኛ መሆንም አትችልም ብለው ሊፋለሙ ይችላሉ። የሚፋለሙ ስጋና ደሙን የማትቀበል ከሆነ ወይም መንፈሳዊ ሰው ካልሆን ሚስትህን ጭናጫ በማድረግ ቁጡ በማድረግ ስንፈተ ወሲብ በመፍጠር አፍረተ ስጋን በማልፈስፈስ ማለት ነው ለሩካቤ ውስጥ ሰውነት ሁሉ ነገር ፈቃደኛ እንዳይሆን በማድረግ በስራ ደክመህ ወደ ቤት ስትገባ ስጋ ዝሎ ሰውነትህ ዝሎ ደክ ስትተኛ ለሚስትህ ቦታ ለመስጠት ይሄ ነገር አይነጥለዋ። አንተ ላይም እሷ ላይም ትሰራለች። እንደገና ደግሞ የምትወድህ ሴት የምታፈቅር ሴት ካለችና መስተፋቀር ያደረገችብህ ከሆነች ደግሞ የእሷ የዝሙት መንፈስ፣ በተለይ ተክለቁመና ሰውነት፣ መልክ ምናምን ካለ የእሷ ማንነት አንተ ጋር ነው የሚመጣው። ለምን ሲያምር ነው የምትለው፣ ባገባሁት አይደለም ሲያምር ስለምትል ከዚ ጋር በተኛሁ ነው የምትለው። የዝሙት መንፈስ ነው። ስትጾም ስትጸል ስትሰግድ፣ ብዙ ጊዜ ወደ መንፈሳዊ ነገር ስንመጣ ይሄ ዝንየት ማፍሰስ፣ በህልም መገናኘት፣ የሆነ ክብድ የሚል ነገር መቶላችን ላይ ዝፍዝፍ ሲልብን ለማማተብ በስማም ለማለት የምንቸገርበት ሁኔታ የሚመጣው ይሄ መንፈስ ከመንቃታችን በፊት የገቡ መናፍስቶች ሴራ ባህሪ ነው። ስለዚህ የመስተፋቅር መንፈስ አንተ ጋር ስትመጣ ምልክቷ ምንድን ነው? በህልም እንዲያውም አንዳንድ ሴቶች ወይም አንዳንድ ወንዶች በጣም ደስ ይላሉ ይላሉ። በህልማቸው የሚገናኛቸው ነገር ደስ ይላል። መጥቶ ሁልጊዜ የሚገናኛቸው ሁሉ ደስ ይላቸዋል ከሚሰማቸው ስሜት አንጻር ሲነቁ ያው ፓንት መበስበሱ እንዳለ ሆኖ ዘር መፍሰሱ እንዳለ ሆኖ፣ አለማዊ ሰዎች ከሆኑ ጉዳዩን ይወዱታል። ነጮች በተለይ በዚህ ጉዳይ ላይ በጣም እንደ ተፈጥሮ እንደ እንትን ነው የሚያዩት። በሌላ መናፍስ ማ ነው አማልክት መወደድን ነው የሚያዩት። አዎ እንደገና፣ ሌላው ትልቁ ሶስተኛው ግን ዋናው በህልም መታ እንደዚህ የምትገናኝ ከሚስትህ ላይ የሚመጣው መንፈስ ነው። ከሚስትህ ላይ ይመጣል። ለምን ሲባል ሚስትህ ላይ የነበረው መንፈስ ምናልባት በሰንበት ቀን ወይም በግዝት በበዓላት ቀን በምናምን ቀን አንተን ከሃይማኖቱ ስርዓት ለማሳሳት ወይ ሽቶ ተቀብታ ወይ የሴትነት ጠረኗ ምናምን እንዲሸትህ ምናምን በማድረግ ሲፈታተን ይሄ የነበረውን አንተ ስትቋቋመው በህልም መቶ ይገናኛል። ስትቋቋመው በተግባር ሊያሰናክል የነበረውን አንተ ስትችለው ከዛ በህልም ይመጣል ማለት ነው። ህሊና ላይ የሚያርፋለ ሮሃኒ የሚባል መንፈስ